ኢትዮጵያ ከርሰ ምድሯና ገጸ ምድሯ በማዕድናትና በተፈጥሮ ሀብት የተሞላ በአራቱ ማዕዘናት ውድ የሆኑ ማዕድናት የሚገኙባት እንደሆነ መረጃዎች ያመለክታሉ። እንደ ብረታ ብረት፣ ወርቅ፣ የከበሩ ማዕድናት ለኢንዱስትሪና ለኃይል ግብዓት የሚሆኑ የሀገርን ኢኮኖሚ የሚበይኑ ማዕድናት የበለጸገች ብትሆንም ይህን ሀብቷን አውጥቶ መጠቀም በጅምር ላይ እንደሆነ የሚገለጽ ነው። ባለፉት ዓመታት በወርቅና በሲሚንቶ እንዲሁም የተፈጥሮ ጋዝን ለመጠቀም የተጀመሩ ስራዎች ለፈጣኑ የሀገሪቱ የኢኮኖሚ እድገት ምቹ ሀዲድ እንደሚሆን ነው የዘርፉ ባለሙያዎች የሚገልጹት ያደጉ አገራትን ብናየው የአለማይድን መሬት ውስጥ ያለው ሪሶርስ ሳንጠቀም የትም መድረስ የማይቻል ስለሆነ ይሄ እንደ አንዱ ዋና ፒለር መውሰዱ በጣም ወሳኝ ናቸው። ስለዚህ ይሄ አሁን ያለው ጅማሮ በጣም ጥሩ ጅማሮ ነው። አሁን የጀመርነው ሌሎች ኢንቨስትመንቶች ሌሎች አቅሞችን እንድናዳብር ስለሚያደርግ ጅማሮ በጣም አሪፍ ነው። እና ግን ብዙ ስራዎች ይፈልጋል። ነው እስካሁን በመጠኑም ቢሆን ወደ ጥቅም የተቀየሩ ወርቅና የከበሩ ማዕድናትን የመሳሰሉ ማዕድናት የቴክኖሎጂ ብርሃን ያልደረሳቸው በሰው ጉልበትና በባህላዊ መንገድ የሚወጡ ናቸው። የማዕድን ዘርፉን በቴክኖሎጂ መደገፍ ብክነትን ከመቀነስ ባሻገር ሀብቱን አሟጦ ለመጠቀም ይረዳል። ኦፓልን እንኳ ብንወስድ ኦፓል በዶማ እና በአካፋ ነው እየተሰራ ያለው። ይሄ ደግሞ ድንጋዩን ይሰነጣጥቀዋል፣ አላግባብ ይሰብረዋል። የማያስፈልጉ ነገሮች ሁላ አብሮ ይወጣሉ ማለት ነው። ግን ሰው ተምሮ ሙያውን በደንብ ቀስሞ አውቆ ዓለም ምን ይፈልጋል የሚለውን አውቆ ቢሰራበት አገራችን፣ በዚህ ብቻ እኔ እርግጠኛ ነኝ። ባለፉት ዓመታት ባየሁት ነገር በጣም አርኪ ሁኔታ ነው ያለው ማለት ነው። እነዚህ ጥሩ ነገሮች ደግሞ እየቀረቡ ያሉት ከላይ ከላይ ሰው ወክ እያደረገ የሚያገኛቸው እንጂ እንደ ሌሎቹ ሀገሮች ወደ ታች ምድር ውስጥ በኪሎሜትሮች አልተቆፈረም ማለት ነው። ይሄ ደግሞ ራሱን የቻለ ቴክኖሎጂ ይፈልጋል። እስካሁን ከተጠቀምነው አንጻር በኢትዮጵያ የሚገኙ ማዕድናት ገና ከተቀበሩበት አልወጡም ተብሎ የሚገለጽ ሲሆን፣ ማዕድኑን አውጥቶ ለዜጎች ጸጋ እንዲሆን በማክሮ ኢኮኖሚ ማሻሻያው ከአምስቱ ቁልፍ የኢኮኖሚ አውታሮች አንዱ ሆኖ ትኩረት ተሰጥቶታል። ዘርፉ የውጭ ምንዛሪን በማስገኘትና ይወጣ የነበረውንም በማዳን ለዜጎች የስራ ዕድል በመፍጠርም ትልቅ አበርክቶ እንዳለው በቅርቡ ወደ ስራ የገባውን የተፈጥሮ ጋዝ ፕሮጀክት መጥቀስ ብቻ በቂ ነው። ይሄ የጋዝ እና የሪፋይነሪ ፕሮጀክት ኢምፖርት ሰብስቲት በማድረግ ከፍተኛ ሀብት እንድንቆጥብ ያግዛል። ሎጂስቲክስ ላይ ኢምፓክት አለው። ኢነርጂ ላይ ኢምፓክት አለው። ለብዙ ልማቶች ግብዓት ላይ ኢምፓክት አለው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው። ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት ለሀገሪቱ ኢኮኖሚ አዲስ ምዕራፍ ይዞ የሚመጣውን የማዕድን ዘርፉን ለምን አልተጠቀምንበትም ብሎ መቆጨት ብቻ ሳይሆን አውቆ ለመጠቀም ከትውልዱ እውቀት አገዝ ስራን ይጠይቃል። በሶማሌ ክልል ውስጥ በጋዝ ከባቢ ብቻ 21 ትሪሊየን ኪቢክ ፊት የጋዝ ክምችት ኢትዮጵያ እንዳላት በእኛ ሳይሆን በሶስተኛ ወገን ተረጋግጧል። በአንድ ቦታ 21 ትሪሊየን ኪዩቢክ ፊት ጋዝ ክምችት በጣም በጣም ትልቅ ሀብት ነው። ይህንን ሀብት ላለፉት ዓመታት ለመጠቀም አልቻልንም ብለን መቆጨት ብቻ ሳይሆን አሁን ያለውን አውቀን በፍጥነት መጠቀም ደግሞ ከሁላችን የሚጠበቅ ይመስለኛል። የአርሶ አደሮች የዓመታት ችግር ሆኖ የዘለቀውን የአፈር ማዳበሪያ እጥረት ለመቅረፍ የማዳበሪያ ፋብሪካ ግንባታ የተጀመረ ሲሆን የማዕድኑ ዘርፍ ሌላው ተስፋ ሆኖ ይጠቀሳል።